ጊዮን አካዳሚ በኦንላይን በማስተማር ላይ ይገኛል። ጊዮን አካዳሚ ቻናል ተከታዮቻችን በያላችሁበት ሰላም ጤና ይስጥልን፣ እንዴት አላችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ከወዲሁ እያሳሰብን ጊዮን አካዳሚ ልዩ ብቃት ባላቸው መምህራን በማስተማር ላይ ሲሆን መማር የምትፈልጉ ከታች ባለው ስልክ በቴሌግራም በዋትሳፕ በኤሞ እንዲሁም እናንተ የምትጠቀሙ በሶሻል ሚዲያዎች በተመቻቸው አማራጭ ደውሉልን። በዛሬው ትምህርታችንም ደግሞ በዛሬ ቪዲዮችን ዘንላቸው ይመጣን ባለ ሁለት እግር ፊደሎችን ይሆናል። ፊደሎችንም አንድ በአንድ ሁሎች እናያለን። አንደኛ ባለ ሁለት እግር ፊደል የምንላቸው እነማን እነማን እንደሆኑ፣ ሁለተኛ ደግሞ በዛው ፊደሎችንም ቅርጻቸው ድረስ እያወቅን እንሄዳለን። ለቻናሉ አዲስ ከሆናችሁ ላይክ፣ ሳብስክራይብ፣ ሼር እያደረጋችሁ ተከታተሉ። ቪዲዮውን ጀምራችሁ አታው እስከ መጨረሻ ቀጥታ ወደ ትምህርታችን ወይም ደግሞ ወደ ቪዲዮችን እንገባለን። እሺ ወደ ቪዲዮአችን ወይም ደግሞ ወደ ትምህርታችን ስንገባ የመጀመሪያዋ ባለ ሁለት እግር ፊደል ለነች ለ ለ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ ባለ ሁለት እግር ፊደል ስንል ምን ማለታችን ነው? በሁለት እግራቸው የቆሙ ወይም ደግሞ ሁለት እግራቸው መስመሩ ወይም ላይኑ ላይ የነኩ ፊደሎች ማለት ነው። ባለ ሁለት፣ ባለ ሶስት እና እግር የሌላቸው ብለን እንከፍላቸዋለን እግር አልባ ብለን እንከፍላቸዋለን። ከነዛ መካከል እነዚህ ባለ ሁለት የምንላቸው ናቸው። ባለ ሁለት የምንላቸው እነማን ናቸው? እነሱም አንድ አንድ እናያለን። ለ ሉ ሊ ላ ሌ ል ሎች ደግሞ ሰነች ሰ ሱ ሲ ሳ ሴ ስ ሶ ይቺን ስናይ ለእና ሰ የሚለያዩት በምን ነው? ለአንዷ ወደ ላይ ዘነፍ ብላ አንዷ ከጎን ቀጠል ያለች ስትሆን ው ቅርጿነች ትመስላለች። ይቺ ወደዚች ወጣ ያለችው ላይ ይቺኛዋ በጎን ወረድ ያለች ነች ማለት ነው። ሰ ደግሞ ሙሉ እንዳለ ወደታች እንትን ያለች ሆና ሁለት እግሯም ወደታች ወረደች ሆና ግን ከላይ መካከል ላይ ወይም ደግሞ መሀከል ላይ ቅጽል ከላይ ያላት በመሆኗ ነው ምትለየው እንጂ ሁሎችን ባለ ሁለት እግር ናቸው ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ። እሺ፣ እቺኛ ደግሞ በን እንትን ሸነች፣ ሶሪ ሸነች። ሸ ሸ ሹ ሺ ሻ ሼ ሺ ሾ እሺ ሸን ስናይ ደግሞ አሁን ሸና ሰ ሚለያዩት በምን ነው? ሸ ካናቷ ላይ ቅጽል እቺ ጥላ የመሰለች ነገር ካናቷ ላይ ቅጽል በመኖሩ ነው እንጂ ስናይ በሙሉ ቅጽሉም ሁሉ ነገሩ የፊደል አቀማምጡም ሁሉ ተመሳሳይ ነው። የምትለየው በምን ነው? ከዚህ ካናቷ ላይ ምን አላት? ካናቷ ላይ እቺ አግዳሚ ቅጽል ባላት ብቻ ነው የምትለየው ማለት ነው። አግዳሚ ቅጽል ሸ ሹ ሺ ሻ ሼ ሺ ሾ እዚህ ለምሳሌ አግዳሚ ቅጽል ከዚች ላይ አስተን ከዚህ ላይ ብናደርጋት እቺኛይቱም ሸማውን ትችላለች ማለት ነው። የሚለያዩት በዚህ ብቻ ነው። እቺኛይቱ ደግሞ በ ነች። በ በ ቡ ቢ ባ ቤ ብ ቦ በ ቡ ቢ ባ ቤ ብ ቦ ለምሳሌ እነዚህ ሸንና በን ስናይ ደግሞ ሰን እነዚህን ሶስቱን ስናይ ምነው ተመሳሳይ ቅርጽ ነው ያላቸው የሚለዩ በቅጽላቸው ነው ማለት ነው ው ይቺ እነዚህ ሸ ካናቷ ላይ አግዳሚ እና ከዚህ ላይ ቅጽል ስላላት፣ ሰ ደግሞ ካናቷ ላይ እች ቅጽል ስላለች ነው እንጂ ሌሎች ቅርጻቸው ወይም ቅጽላቸው ተመሳሳይ ናቸው ማለት ነው። ለምሳሌ እቺ ከዚህ ላይ ቅጽል ብናደረግባት ሰ ትሆናለች። ከቅጽሏ ላይ ደግሞ እንዲህ አግዳሚ ብናደረግባት ማን ትሆናለች? ሸ ትሆናለች ማለት ነው። ሸ ስለዚህ በምን እንደሚለያዩ፣ ባለ ሁለት እግር ሁነው በምን ላት ምን አይነት ቅርጽ ያላት ናት? ሸ ምን ላት ምን አይነት ቅርጽ ያላት ናት? ሰ ምን ላትስ? እያንዳንዳቸውን በደንብ ረጋ ብላችሁ ደጋግማችሁ እያንበባችሁ ማየት ያስፈልጋል ማለት ነው። በ ቡ ቢ ባ ቤ ብ ቦ ይው ቅጽላቸውን የአንደኛ፣ የሁለተኛ፣ የሶስተኛ፣ አራተኛ ብለን የምናያቸውን ቅጽላቸውን ስናይ የሸን ከዚህ እስከ መጨረሻው ከአንደኛው እስከ ሰባተኛው ስናይ የበንም ከመጀመሪያው እስከ መጨረሻው ድረስ ስናይ ተመሳሳይ ናቸው። የሚለዩት በምን ነው? ከላይ ከላያቸው ላይ ባለው በመጀመሪያው ቅርጻቸው ማለት ነው። ከላይ በተጨመረው ቅርጽ ነው። እቺ ደግሞ ቨ ናት። ቨ ቪ ቫ ይቺ ደግሞ ከበጋ ተመሳሳይ ናት። ይቺ ከዚች ጋር መካከል ላይ ከናቷ ላይ ያለችዋ ያልተነካካች አግዳሚ ቅጽል አለች። ይች ብትነካካ እሸት ሆናለች፣ ግን ይቺ ስላልተነካካች ብለን እናነባዋለን። ይቺ ላይ ያለችዋ ቅጽል አልተያያዘችም ማለት የራሴ ራሳቸው ነው ከላይ ያሉት ቅጽሎች ብለን ምናነባት ፊደል የራስ የራሳቸው ናት። እች ከተያዘች ማ ከሸጋ ምንም የሚለያይ ነገር የለም። ሸ ብለን ማንበብ ነው ማለት ነው። ስለዚህ ከላይዋ ላይ ቅጽል ሆኖ ግን ያልተያዘች ከሆነች ማን ብለን እናነባታለን። ቨ ቨ ቡ ቪ ቫ ቬ ቭ ቮ። እሺ፣ እችኛቱ ደግሞ አነች አ። እቺ ከሌሎች ለየት ያለች ቅርጽ ነው ያላት። ከሌሎች ለየት ያለች ናት። ባለ ሁለት እግር ሁና ትለያለች። አ ኦ ኢ አ ኤ እ ኦ አ ኡ ኢ አ ኤ እ ኦ አንድ አንድ እንዲያረግናን ሁሎችንም እናያለን ማለት ነው። እሺ እቺ ደግሞ ከነች ከከኩ ኪ ካ ኬ ክ ኮ። እሺ ይችን ደግሞ ከን ስናይ ደግሞ ከነሰ፣ ከነበ፣ ከሌሎች ከነሸ ስናይ የመጀመሪያ ፊደሎችን ስናይ የሁለተኛው የሶስተኛው ኖርማል ሁሉም ተመሳሳይ ቅጽል ነው ያለው። ግን ይችን የመጀመሪያቸውን ቅርጽ ስናይ ተጎን ነው ቅጽሎ ያለ ማለት ነው። እቺ ተጎን ከ ምንላት ተጎን በኩል በስተግራ በኩል ከጎን ቀና ያለ ቅጽል ካላት ከነች ማለት ነው። ከ ኩ ኪ ካ ኬ ክ ኮ እቺ ደግሞ ሀ ነች። ሀ ሁ ሂ ሃ ሄ ህ ሆ ብለን የምናነባት ደግሞ እንደ ከሁና ግን ከላይዋ ላይ ከቅጽያዋ ላይ ሌላ ቅጽያ ሲጨመርባት ሀ ብለን እናነባታለን ማለት ነው። የመጀመሪያ ፊደሎችን ስናይ ችን ከንና ኸን ስናይ እዚች ጋ የሆነች ቅጽልት ነገር አግዳሚ ትንሽዬ እየ ሲጨመርባት ሀ ብለን ያነበውናት እንጂ ከላይ ያለችዋ ቅጽል ባትኖር ከከ ጋ ምንም አይለያዩም ከብለን ነው የምናነበው ማለት ነው። ግን ይችኛይቱ ከላይ ቅጽል ሲኖራት ሀ ብለን እናነባታለን

ከላይ ባላቸው ቅጽል ነው እንጂ ሁሎችም ባለሁለት እግር ሆነው ስትራክቸራቸው የተወሰነ ይመሳሰላል ማለት ነው። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ በዋነኝነት መለያያቸው ምንድን ነው? እነዚህ ደግሞ በዋነኝነት መለያያቸው ይኸው ዠ ብለን ምናነበው ዠ ብለን ምናነበው ከላይ አቋሚ አቋም እዚህ ጋር ለምሳሌ ቋሚ የዘ ቋሚ ቋሚ መስመር ነው ከማል በአንድ አግዳሚ የተያያዘ ነው። የጀም እንደዛ ሆኖ ግን ከላይ ገለል ገለል ያለ ወይም ደግሞ ወደ ጎንና ወደ ጎን ከላይ ሸፈፍ ሸፈፍ ያለ በመኖሩ ይለያል። ወይም ደግሞ ብለን ልናነበዋለን ማለት ነው ዣ ዤ ዥ ዦ የሚለያየው በምን ነው? ከላይ ከአናቱ ላይ ሸፈፍ ባለው ነው ማለት ነው እንጂ ሌሎች ተመሳሳይ ቅጽላቸውም መያያዣቸውም ተመሳሳይ ነው ማለት ነው። ሌላኛው ደግሞ ደ ነች። ደ ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ፣ ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ ዶ እዮው እችኔት ደግሞ ጀ ነች፣ ጀ ጁ ጂ ጃ ጄ ጅ ጆ። እሺ እነዚህ ደግሞ የሚለያዩት በምን ነው ካልነው ይቺ ደ ና ጀ የሚለያዩት ከዚች ካናቷ ላይ ባለችቱ ቅጽል ነው። ይቺ እዚች ላይ ያለችቱ ቋሚቱም እን አግዳሚዋም ቅጽል የተያያዘችባት ባትኖር ደ እና ጀ ይመሳሰላሉ ማለት ነው። ግን እቺ ካናቷ ላይ ያለችው አቀጽል ለምሳሌ እቺን ቅጽል ከዚች ላይ ብናደርጋት እችኛቱ ጀ ትሆናለች ማለት ነው። ስለዚህ ደን እና ጀን የምንለያቸው በምን ነው? እቺ ከላይዋ ላይ ባለችው አቀጽል ነው። እችን ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ ብለን ስናነብ እችኛዋን ደግሞ ጀ ብለን ነው ጀ፣ ጁ፣ ጂ፣ ጃ፣ ጄ ጆ እዚህ ጋ ደግሞ ይችና ይች የሆነ በድምፅ ተመሳሳይ ባይሆኑም ግን ተቀራራ እና ይችና ይች ማለት ነው። ና ብለን ጠበቅ አድርገን ስበው ደሞ ደግሞ ላላ አድርገን ብለን ዣ እኛው ደግሞ ጀ። እስኪ ልዩነቱ እኛው ጀ እኛው ደግሞ ጀ፣ ቺኔቱን ጠበቅ አድርገን እናነባታለን፣ ቺኔቱን ደግሞ ላላ አድርገን ማለት ነው። እኛው ዠ ዡ ዢ ዣ ዤ ዥ ዦ። እሺ እኛው ደግሞ ጀ ጁ ጂ ጃ ጄ ጂ ጆ። እንዲህ እያደረግን እናያቸዋለን ማለት ነው። ሁሎችን አንድ ልዩነታቸው ወይም ደግሞ ቅርጻቸው በምን እንደሚለያዩ ይህን ይመስላል። ለዛሬ ይዘንዳቸው የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን፣ በቴሌግራም፣ በኢሞ፣ በዋትሳፕ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ተቀላቀሉ። ለዛሬ ይዘን የመጣን ይመስላል። መልካም ጊዜ ይሳና